ውድ ቤተሰቦቼ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሰላም እንዳለሁኝ እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ኢብ ላይክ እያረጋችሁ ድጋፋችሁ፣ አስተያየታችሁ የምትሰጡኝ እህቶ ወንድሞቼ፣ አይዞች በርቺ ለምትሉኝ እህቶ ወንድሞቼ እጅግ በጣም አድርጌ አመሰግናለሁ ውዶቼ። ሰብስክራይብ፣ ላይክ እያረጋችሁ ቪዲዮውን ጀምሩት። ዛሬ ይዤላችሁ የመጣሁት በእርግጥ ይዤው የሚመጣው ለራሴ የጠቀመኝና ለራሴ ያወቅኩት ስህተት መሆን ወይ የሆነ ነገር በቃ ትክክል እንዳልሆነ የምሰማኝ ነገርና ለመተው እየፈለኩት እያረግኩት ያለሁት እንትን ነው ይጀላቸው የሚመጣው እና ስለ ይቅርታ ነው የምናወራው ዛሬ። አሁን ዩቱብ ላይ እያየሁት ነበርና ይቅር ማለት ያን ስህተት የተደረገብህን መጥፎ ነገር ወይም የሆነ ነገር የተደረገብህን መርሳት ማለት አይደለም ግን ይቅር ማለት መተው በቃ ር ለእግዚአብሔር ብለ ሁሉ ነገር መተው ማለት ነው እና እህት ወንድሞቼ እውነት ለመናገር ይ ይቅርታ አለማድረግ ለራሳችን ነው የሚጎዳን እየመሰለን ነው እንጂ ያኔ የጎዳን ሰውማ በቃ እንዲያውም እኮ ትዝ አንለውም። እሱ እኮ እንዲያውም አላስታወሰውም እንደጎዳንም እኮ ግን እኛ እንትን እያልን እየያዝን ውስጣችን እየያዝ ነው በቃ በጣም የሆነ ዛሬ የሆነ ነገር ይለናል፣ ነገ ደግሞ የሆነ ነገር ይለናል እንደዛ እያለን ለስኩስ ላይታወቅበት ይችላል፣ ላይታወቅለት ይችላል። ግን እኛ ውስጣችን እያደረ እያደረ ጥላቻ ወይም የሆኑ ነገር እየያዝን ቅም እየያዝን በህን ቁጥር ላይ እራሳችን ነው የምንጎዳውና እህቱ ወንድሞች ለራሳችን ለምን እንጎዳል? ለምን ይቅር አንልም? እውነት ለመናገር እኔ በጣም አሁን የምወደው ሰው አሁን ቢያስቀይመኝ ለምሳሌ በጣም ይቅር ብልም ግን እውነት ለመናገር በይቅርታ አምናለሁ፣ ግን ይቅር ብዬ እንደ ድሮ መመለስ አልችልም። በጣም እንትን ነው እና በጣም አለ አይደል፣ እንደ ድሮ መጫወት እና ምን የውስጥ ማውራት በቃ አልችልም። እና ይሄ ባህሪው የእውነት ለመናገር አልወደውም፣ ግን እያስተካከልኩ ነው። እኔም በቃ ይቅርታ፣ አንድ ሰው ይቅርታ ካደረክለት መቶ አለብህ። እና አንዳንዴ ይቅርታ ይቅርታን እንባባላለን ግን ውስጣችንን ቅር እንዳለ ውስጣችን በቃ አይደል ሊሆን ነገር አለ የሚይዘን፣ እና እኔም እንደዛው ነኝ እና ለመተው እየሞከርኩ ነው። እናንተም ይቅርታ፣ ለብዙ በጣም ለራሳችን በጣም ስቃይ ነው። ለወደፊት እንትን እንዳንል፣ ሰው እንዳናመን በይቅርታ ካለፍነው ግን ምናልባት እኮ ያን ሰውዬ በስህተቱ ከስህተቱ ተምሮ ይሆን ይችላል። ይቅር ስላለው እኮ ለአነ ወደ ጥፋት እንዳይሄድ እንትን እድል እየሰጠነው እኮ ሊሆን ይችላል እና እህት ወንድሞች ይቅር ማለት እግዚአብሔር ኮ ይቅርበሉ የበደላችሁን ሰው ይቅርበሉ አደል የሚለው እና እግዚአብሔር ይቅር የሚባባልብ ይስጠን እ ብዙእስበራሳችን እኮ ለማይጠቅ ነገ ለማይረባ ነገሮች እንኮራረፋለን። በዛ ላይ ደግሞ በዛ ተጣልትን የምንቅርሱ ብዙ አለን እና እኛ ግን ፈጣሪ ብዙ ሳጣት ሰርተን ብዙ ይቅር የማይባሉ ነገሮች ሰርተን እግዚአብሔር እኮ ይቅር እያለን ነው በትልቁ ማለትም፣ ብዙ ሰዓት ሰርተን ብዙ እንትን አይተ ብዙ ነገሮች ሰርተን ማለት ግን፣ እኛ እርስ በራሳችን የማይረቡ ነገር ጥያ እያጣራቅ ለምን ሰው እኮ ይቅር ይላል። ማለትም ኮ የሆነ ሰበብ የሚፈልግ ሰው አለ። እና አት ወንድሞቼ ይቅር ይቅር እንባባል። ይቅርታ የምር ታላቅነት። ይቅርታ እረፍታለሁ፣ ሰላም አለሁ። ለራስሽ ይቅር ካልልካለሽ በቃ ውስጥ ሰላም አለው። በቃ ለራስ ማለት ነው። እዛ ሰውማ ተው ግን ለራሳችን ስንል ለራሳችን ለዛ ሰው ሳይሆን ለራሳችን ስንል ለራሳችን ሰላም ስንል ይቅር ማለት አለብን። የምር እኔ በቅርብ ጊዜ የተማርኩት ማለት ነው። አይጠቅመንም፣ ምንም እንዲያው፣ ከእግዚአብሔር ጋርም የሚያጣለን ወንድሞቼ። ይቅርታ ለብዙ ነገር መፍትሄ ይሆናልና ይቅር እንባባል እህት ወንድሞቼ፣ እግዚአብሔር አምላክ መልካም ልብ ያድለን። ታሰቡን። እውነት በጣም እኔም እየሞከርኩ ነው። እውነት ለመናገር ለራሴ እየሞከርኩ ስለሆነ ነው ለእናንተ ማቀርበው ለራሴ የምሞክረው ነገር ነው እና ለኔ ወይም ስመጭ እንድንሆን አናውቅም። ስለዚህ ያን ለዚች ትንሽ ዓለም ለምንኖርባት በመድረ በመድረ ምንኖርባት ትንሽ የእድሜ እየተጣላላን የምታየያዝን ጊዜያችንን አንግደያል። ለዛሬ በዚህ እጨርሳለሁ ውዶቼ፣ እግዚአብሔርን አመሰግናለሁ። ውዶቼ ሐሳብ አስተያየታችሁ አይለየኝ፣ ድጋፋችሁ አብሮነታችሁ አይለየኝ። ውዶቼ እጅግ በጣም አመሰግናለሁ። በጣም ወዳችኋለሁ። በቀጣይ ቪዲዮ እስከምመጣ ላይክ፣ ሰብስክራይብ እያረጋችሁ ደገፋችሁ አይለየኝ። ላለሁ እህት ወንድሞቼ፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ያረጋችሁ አበረታቱኝ። ውዶቼ እጅግ በጣም አመሰግናለሁ።